ሳሪ ወላህ ላዜም፣ ወላህ ላዜም። በሳምንት ውስጥ አነሰ ከተባለ አንድ ቪዲዮ አለ ከሴትዮዋ የሚላክ እንዳለ እልክልሻለሁ። አነሰ ከተባለ አንድ ቀን አለ ምን የሆነ ነገር አድርጋ። ምን ምንድን ነው የምታደርገው? በእጅ ጠቢ ስትባል በማሽን ታጥባለች። ሁለት ሶስቴ በማሽን ትይዛታለች። ከዛ ጭራሽ በእግሯ ስታጥበው አበያውን አገኘቻት። በእግሯ እንዲህ ብርድ ልብስ ኢትዮጵያ የምናጥበው ጋቢ ምናምን የለ፣ እንደዛ ስታጥበው ሴትዮዋ አበደች። የልጆቿን የእሷን ብር ደግሞ የማልከራከርበትን ሰበብ ልንገርሽ፣ አሁን ሌላ ሰው ቢሆን እኔ አንድ ሺህ ያዙና ሌላውን ስጡኝ ብዬ ይከራከራለሁ። ለምን ለምን በይኝ፣ እሷ አቃቂር እያወጣች ነው ከከስተመር የምትመለሰው። እሺ በቃ እሺ፣ ችግር የለም እሺ። አሁን አንድ ጨረሰቷል ልጅቷ እንትና የተንተዋ የተንተዋ ሚዎትሽናሽና ስርዓት ባለው መልኩ ከመጀመሪያ ደረጃ ከመጀመሪያው እስከ መጨረሻ ታሪ አሁን ስለወጣሁበት ስለአገባቡ ስለሄድኩበት ቢሮ መድገም አያስፈልግም። እውነቷ ነው። አዎ ሂጅ አለሁኝ። እህቴ ናት ብላ ተመልሼ መጥቻለሁኝ። ደግሞ ወደ ሌላ ኦፊስ ቀይረኝ እሱን አንካርኩም አለሁኝ ማለት ነው። እሺ

እኔ ቀራማ አልገባሁም። የኔ ቢሮ፣ የኔ ደሞዝና የኦፊሱ ብር ምን ኮንታክት አደረገው ነው? ቀራማ ስገባ ኩላሊ የኔም ልሽጥ፣ ከጓደኛም ልበደር፣ የአባቴን በሬ ልሽጥ፣ ምን አገባት ሁኔት? የሞዚያን ሰታይ ስለ ቀራማ አታወራም ወይ ነው? እኔ ለአባቴ ሕክምና ደሴ ሊመጣ ነው ሰሞኑን፣ ማለት ነው። ከምን ነው የተላለፈበት? ብር አጥቼ ነው፣ ታውቃለች። ስምንት ወሩ ነው ከጓደኞቼ እየተበደርኩ እያሳከሙት ነው። ኩት ነው እያጋቤት ራሱ ለሁብዝ የማዋጣው አጥቼ ተበድሬ ላባቴ እልክ ነበር። አሁንም አባቴ ቀይ መስመሬ ነው። አሁንም አለፋታትም። ምን አገናኘው ደሞዜን? ሻራቱ ይቅርብኝ። ተያዝለ ቀራሽ ብሩን ጠላት ሳሪዬ። ቆይ ቆይ ቆይ፣ አንድ ጊዜ ሁለት ሺህ አራት መቶ ላለችው ቀን ስላልሞላት ብላ ፊት ለፊቷ ነው ቆርጣ። ሁለት ሺህ ሁለት ሺህ ነው ኔጋ ያላት ያለችው። አንደኛ፣ ሁለተኛ፣ እዛ ጋር አንዴ ቆይ፣ አንዴ እኔ ልጫውስ። እናሳውራለሽ። አጣምታችሁ አንዴ እውልሽ እዛ ጋር ሴትዮዋ ጋር ቃል ስገባባ ታዲል ወታ አድርጌ አመጣልሽ እና ብሩን ትሰጭኛለሽ እያልኩ ቃል ስገባባ፣ ለምን እሺ አልተናገረችም?

ቆይ እኔ ደግሞ ልጠይቃት። እሷ ጠየቀችኝ መለስኩ አይደለ? ሴትዮዋ ፊት ቆመን፣ ታዲል ወደ አምጥቼልሽ፣ በሶስት በአራት ቀን ውስጥ ይሻላ ብሩን ታመጫለሽ ስላት፣ ኖ ይዤ ነው መውጣት ያለብኝ ለምን አላልቻትም። ሴትዮዋን አብረን ነው እኩል ቃል ገብተን የወጣ ነው አይደለ? ብሯን ደግሞ ለአባቷ ለእህቷ ለወንድሟ ካሰበች የሚመጣ ስራ ከማቃቃር

እ ስለዚህ አሁን አንቺ በእናምኑ አሰራር አንቺ ስራ ስትገቢ ብርሽ ይሰጥሻል። ምን ኮንታክት አደረገው? የእኔ ቢሮ የእኔ ብር እና የእነሱ የቪዛ ምን ኮንታክት አደረገው? አሁን እሷ እያለችሽ አለችው፣ ምንድን ነው ስራ ገብተሽ ስራ ስትገቢ ብርሽ ይሰጥሻል አላለችሽ?

ኦኬ ወረቀቱን ሌላ ቦታ ካልገባች ድረስ ይዝች ልጅ ደግሞ እዛ አይሰጥም አልሰጣትም ታዲል ወዛ ወረቀቱን ይ ያንን ቃል ስገባ አንቺ ለምን እዛ ለምን አላልሽም እኔ እኮ ጥያቄ ነው ታውቃለች እኮ ማታቅ ልጅ አይደለችም ስድስት ዓመት ምናምን የኖረች ናት መራት ሳሪ ጥያቄ የሆነብኝ ልጅ ቆይ አይደለም። የእኔ ጥያቄ እቺ ልጅ የመጣችው በይቅርታ ጊዜ ነው። በይቅርታ ጊዜ ቢሮ ምንም የሚከፍለው የለም የሚከስረው የለም። ምክንያቱም በይቅርታ ጊዜ ስለመጣች የይቅርታ ጊዜውን ተጠቅማ ልጅቷ አሰራች። ቢኮዝ ቢሮ አልከሰረባትም፣ ከኢትዮጵያ አላመጣትም። ሳ ወለላ ስለዚህ አሁን እቺ ልጅ ገባች፣ እስከገባች ድረስ እስካስገባችዋት ድረስ የዚህን አሁን ደሞዟን ወይም ደግሞ የደሞዟን ብር ይሄ ማለት የእንትኗ ምንድን ነበር፣ ቼንጅ ስታተስ እስካልሆነ ድረስ ለምንድነው ደሞዝ የሚያዘው? ያሰራላስረዳሽ ለአስረዳሽ ልጅቷ ጊዜዋን ሳትጨርስ ይኸውልሽ፣ ጊዜዋን ሳትጨርስ ከዚህ ቤት ስትወጣ እኔ ምናልኳት አልኳት፣ ያለምንም ነገር ካንስሌሽን እና ፓስፖርት ልጅቷን እወስዳለው። ኦኬ ጣሚ ምን ምንም ሳያስፈልግ ያንን ወስድና ስራ አስገብቻት ወረቀቱን ወረቀት